ሰላም ጤና ስጥልኝ፣ የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ትጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሮም ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። በቅድሚያም አረስቶቹን በዛሬው እለት እንግዲህ የጠቅላይ ሚኒስትር አብይ አህመድ ሰባተኛ ዓመት ወደ ስልጣን የመጡበትን ዓመተ ምሕረት አስመልክቶ በኦሮሚያ ክልል በበርካታ ቦታዎች ላይ ሰላማዊ ሰልፍ ወይም የድጋፍ ሰልፍ ወጥቷል። በዚህ የሰላማዊ ድጋፍ ሰልፍ ያልወጡት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ እያሰራቸው እንደሚገኝ ተገልጿል። ይሄ መንግስት፣ የኛ ነው የእኛን መንግስት ያልደገፈና ሰባተኛ ዓመትን በዓለ ስመታቸውን ወጥቶ በሰልፍ ያልገለጸ ጸረ ሰላም ነው የሚል እሳቤ ነው እንግዲህ ያሳዩት። ይሄ እየተከናወነ ይገኛል። አንዳንድ የአማራ ክልል የብልጽግና አመራሮች አነጋጋሪ ንግግር አሰምተዋል። እንደነ አገኘው ተሻገርና እንደነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተወለዱበትና አካባቢያቸው ዛሬ በድሮን እየተደበደበ ባለበት ሰዓት ከጃርትና ከቀበሮ ጠብቁን የሚል ንግግር አሰምቷል። ይሄንን ለማየት እንሞክራለን። በአማራ ክልል ዛሬም በተፈጸመው የድሮን ጥቃት በደቡብ ጎንደር እስቴ ወረዳ አስማ ቀበሌ በተፈጸመው የድሮን ጥቃት የሟች ቁጥር ይፋ ተደርጓል። ይሄንንም አሰማችኋለሁ። ሰሞኑን በብር ሾሎቆ የሰለጠኑት አድማ ብተና በደሴ ከተማ ተሰብስበው ፕሮፓጋንዳ አሰምቷል። እያንዳንዱ አድማ ብተናዎች እየተነሱ ሀሳባቸውን እንዲገልጹ ተደርጓል። ለህዝብም ጥሪ ቀርቧል። ከጎናቸው ሁኑ፣ መረጃ በማቀበል ከጎናቸው እንድትሰለፉ ከጎናቸው እንድትሆኑ የሚል የአማራ ክልል ብልጽግና ካድሬዎች ለህዝቡ ጥሪ አቅርቧል። በደሴ ከተማ እነዚህንና ሌሎች መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፈው መረጃን የማስቀድምላችሁ። ከላይ ለመጥቀስ እንደሞከርኩት በኦሮሚያ ክልል ለአብይ አህመድ ወደ ስልጣን የመጣበትን ዘመንና ቀን አስመልክተው በወላይታ በቤኒሻንጉል በኦሮሚያ ሙሉ የድጋፍ ሰልፍ ተደርጓል። እንግዲህ ጠዋት ላይ በመልካ ሚዲያ የሰጠዋቸው መረጃ በርካቶች ሀሳባቸውን ሰጥተዋል። እነ ሽመልስ አብዲሳ በኦሮሚያ ሰልፍ ያልወጣውን ሰው አስረዋል። ብልጽግና የኦሮሚያን ህዝብ መንግስት ነው። ብልጽግና የኦሮሚያ ህዝብ መንግስት ነው። ስለዚህ ለኛ የሆነው መንግስትን ሰልፍ ያልወጣ ኦሮሞ ካለ እሱ ጽንፈኛ ነው ብለው እንግዲህ በዚህ በዓል ያልተገኘው እንደ ጽንፈኛ እንዲቆጠር የተደረገበት ሁኔታ ነው ያለው። ወደ እስር የሚገቡ አሉ ተብሏል። ይህንን አስመልክቶ እንግዲህ አቶ አገኘው ተሻገር ለውጡ ሀገርን ከመበተን አድኗል ብሏል። እንግዲህ በጣም የሚገርም ነው። ይህንን ንግግር ያሰሙት አቶ አገኘው ተሻገር ናቸው አቢይ አህመድ የተዋጣለት መሪ ነው ብሎ አላ አገኘው ተሻገር። አቶ አገኘው ተሻገር ከዚህ በፊትም እንግዲህ መለስ ዜናዊን የዓላማችን ቁጥር አንድ መሪ ብለው ሲያሞግዙ ነበር። እንግዲህ አቶ አገኘው ተሻገር በጣም የሚገርም ነው። ከመጣው ከሄደ ጋር የሚንከባለሉ በአስማት የቆሜ ፓስታ የሚመስሉ ግለሰብ ናቸው። እንግዲህ አገኘው ተሻገር የመመሳሰል ባህሪ የሚታይባቸው የተናገሩትን የማይፈጽሙ የሚፎክሩ፣ የፎከሩትን የማያደርጉ ተራ ሰው ናቸው። በጣም የሚገርም የመጣውን ሁሉ ነው የሚያሞግሱት። ከዚህ በፊት ጠቅላይ ሚኒስትር መለስ ዜናዊ የዓለማችን ቁጥር አንድ መሪ ነው ብሎ ሲያሞግሱት ነበር። አሁን ደግሞ ኢትዮጵያን ከመበታተን የአዳኔ ምርጥ መሪ ነው ነው የሚለው አብይ አህመድን እንደዚሁ እያሉ እሳት ወደሚነድበት ቦታ ሁሉ እየተገለባበጡ እየተጠበሱ እንደ በቆሎ ሼት ለበላተኛ ይቀርባሉ ማለት ነው። አገኘው ተሻገር፣ በጣም የሚገርመው በአማራ ክልል እንግዲህ እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጃርት ከጃርትና ከዝንጀሮ ጠብቁን ብሏል። ተመስገን ጥሩነህ ይህንን በሚናገርበት ወቅት እሱ የተወለደባቸው አካባቢዎች የአማራ ተወላጅ የሆኑት በድሮን እየሞቱ ይገኛሉ። እነሱ ግን ዛሬ ለሆዳቸው ለሆዳቸውና ለወንበራቸው ለስልጣናቸውና ለሚያገኙት አበልና ገንዘብ ቦታ በመስጠት የወጡበትን ማህበረሰብ መልሶ እየወጉ ይገኛሉ። እንደ ድመት ድመት ልጇን ትበላለች እንደተባለ ሕዝባቸውን እየበሉ ይገኛሉ። በአማራ ክልል ዛሬ በተፈጸመው የድሮን ጥቃት በደቡብ ጎንደር እስቴ ወረዳ አስማ ቀበሌ በተባለው ቦታ የሚገኝ ቦታ ነው ይሄ በቁጥር አስራ አንድ ሰው ደርሷል። እንግዲህ የሟች ቁጥር አምስት ሽማግሌዎች እና ስድስት ወጣቶች ነው የሞቱትም ተብሏል። ከሰላሳ አምስት ሰዎች በላይ ቆስሏል ነው የተባለው። በክንፌ ዘገላ በተባለው ቦታም በተመሳሳይ የድሮ ጥቃት 33 ሰው ሞትና ቁስለኛ ሆኗል። የብራቃቱ ግድያ ሲደመርበት በጎጃም እና ጎንደር ብቻ እንግዲህ ንጹሃን ከመቶ በላይ መሞታቸው መረጃዎች ያመላክታሉ። አድማጮቻችን፣ ተመልካቾቻችን በተመሳሳይ ዶቼ ቬሌ በዘገባው በአማራ ክልል ባህር ዳር ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል ብሏል። ከመጋቢት 24 ለውጦች አንዱ ሽንፈት ሆኖ ተመዝግቧል። እንግዲህ በሀገሪቱ ውስጥ በአሁኑ ሰዓት እነሱ እንደሚፎክሩት እና እነሱ የዚህ የሰባት ዓመት የመጋቢት 24 ለውጥ ነው ብሎ በተለያዩ መድረክ ላይ እየወጡ የሚመቱት ከበሮ አይደለም። ህዝባችን በኑሮ ውድነት እያንዳንዱ ማህበረሰብ እንደ አእምሮ በሽተኛ ብቻውን በማንገድ ላይ እየሄደ እንዲያወራ የተደረገበት ህዝቡ የተዋረደበት ብሔር ብሔረሰቦች እርስ በራሳቸው አንዱ ለአንዱ ስጋት የሆነበት አንደኛ አንደኛውን እንዲገል የተፈረደበት ደም እንዲፈስ፣ አጥንት እንዲከሰከስ ሰዎች እርስ በራሳቸው ጠላት ሆኖ እንዲፈራረጁ የተደረገበት ዓመተ ምሕረት ሆኖ ማለፉን በርካቶች ጠዋት በሰጠናችሁ መረጃ መሰረት ተንተርሳችሁ ኮሜንት ጽፋችኋል፣ ተመልክተናል። ምንም ከእውነት የራቀ ነገር አይደለም። ትክክልና መቶ በመቶ የሚደገፍ ሀሳብ ነው። እየሆነ ያለውን ነገር የገለጻችሁ በጣም እናመሰግናለን። በሌላ መረጃ እንግዲህ በአማራ ክልል ምክክር ኮሚሽን የገለጸ የገለጻ ስብሰባ እያደረገ ይገኛል። ፕሮፌሰር መስፍን አሪያ ነው እንግዲህ ከወገንተኝነት የጸዳ ነው ብሏል እና አብይ አህመድ እንግዲህ ከውጭ ተመልክተው ወደ ኢትዮጵያም እናመጣለን በዚህ ልክ ነው ምክክር ኮሚሽን የሚሉትን እንደነ ደቡብ አፍሪካ በምክክር ኮሚሽን ወደ ሰላም የመጡበትን እንቅስቃሴ እኛ ሀገርም ላይ መስራት አለብን የሚል እሳቤ ነው ይዞ የሚሄዱት እነሱ ምናልባት ከኛ ሀገር የሚለዩበት አንድ ነገር ሊኖር ይችላል። ነገር ግን የምክክር ኮሚሽኑ አገራቸው ላይ ሰላም እንዲመጣ ቢያደርግም፣ ከኛ ሀገር ጋር ብዙ ልዩነቶች ያሉባቸው ጉዳዮች ሊኖሩ ይችላሉ። እነዚህ ስልጣንን እንደ ህይወታቸው ነምስ የሚቆጥሩበትና ስልጣንን የማያጋሩበትና ዜጎች ላይ የሚተኩሱ ብልጽግናዎች ናቸው። የደቡብ አፍሪካዎቹ ግን ዜጎቻቸው ላይ የሚተኩሱ እንደ ብልጽግና የራሱን ሰው መልሶ የሚበላ አይደለም። ያንን ተሞክሮ ነው በምክክር ጉዳዮችን እናስፈጽማለን የሌሎች ሀገሮች ተሞክሮ ኢትዮጵያ ውስጥም ይመጣል የሚል እሳቤ ይዞ ነው የሚንቀሳቀሱ። ልዩነቱ ግን የሰፋና በጣም የተራራቀ መሆኑንም አልተገነዘቡም። ከተሳካላቸው እንግዲህ አብረን የምንመለከት ይሆናል ማለት ነው። በሌላ መረጃ ሰሞኑን በብር ሾለቆ የሰለጠኑት አድማ ብተና በደሴ ተሰብስቦ ፕሮፖጋንዳ አሰምቷል። በክልሉ ካድሬዎች እንግዲህ ተመራቂ ነን የሚሉት እንግዲህ አድማ ብተና በቁርጠኝነት እንሰራለን፣ የክልሉ ብልጽግና ኃላፊዎች በመሀል እየተነሱ ህዝቡ ከጎናቸው መቆም አለበት መረጃ ድጋፍ ያድርግ ሲሉ የደሴ ከተማ የብልጽግና አመራሮች ከፍተኛ ፕሮፓጋንዳ ሲያሰሙ ውሏል። እዚህ ከብርሾሎቆ ስልጠና ወስዶ ወደ ደሴ ከተማ የሄዱት የዛው የደሴ አካባቢ ተወላጅ ልጆች ናቸው። እነሱም ማይክ ይዞ እየተነሱ ድስኩር እንዲያሰሙ ሲደረጉ ውሏል። በዛሬው እለት እንግዲህ ወደ የአካባቢያቸው ነው እንግዲህ አሁን ለጊዜው የሄዱት የከተማ ቦታም እየተሰጣቸው እንደሚገኝ ተገልጿል። እነዚህ እንቅስቃሴዎችና ሁኔታዎች እንግዲህ ለመደለያ እንደሆነ የተገለጸበት ሁኔታ ነው ያለው። አሁን እንግዲህ በአማራ ክልል እየተደረገ ያለው ጦርነት አማራውን እርስ በርስ የማታኮስ ስራ ነው። አሁን በብዛት እየሰሩ የሚገኙት ምናልባት አሁን በብር ሸለቆ ከፍተኛ ቁጥር ያለው ወታደር ሰልጥኖ መውጣቱን ተከትሎ ቀጣይ ጊዜ ውጊያ እንዲገቡ ይደረጋል። ይሄ ውጊያ ውጤት የሚያመጣላቸው እና ብዙዎቹ ወደ ፋኖ የማይቀላቀሉና እና እነሱ በሰሩት ሂሳብና ካልኩሌሽን የሚሄዱላቸው ከሆነ ዳግም ስልጠናው እንደሚቀጥል የተገለጸበት ሁኔታ ነው ያለው። እንደ ባለፈው ጊዜ ወደ ፋኖ የሚቀላቀል ቁጥር የሚበዛና የሚበተን ኃይል ካለ ግን ስልጠናው እንደሚቋረጥ ይሄንን ሂሳብ ስራ ሰርቷል፣ በክልሉ ላይ ያለው የብልጽግና ካድሬዎች። እንግዲህ አድማጮቻችን፣ ተመልካቾቻችን እንደዚህ አይነቱ ጉዳይ ናሽናሊስት አብዲሳ ከዚህ በፊት ተናግሮ ነበር። ክልሉ ላይ ያለው እሳት እዛው እንዲነድና እዛው እንዲጠፋ እናረጋ ትልቅ ስራ ሰርቶልናል ብሏል። ሚሊሻና አድማ ብተናን እያበረታቱ እያሰለጠኑ ጦርነቱ አባይን እንዳይሻገር አድርጓል፣ ቅን ናቸው ያለበት ሁኔታ ነው ያለው። አብዲሳ አሁንም ክልሉ ላይ እየተፈጸመ ያለው እንግዲህ አንዱ ይሄ ነው። ስለዚህ የፋኖ ኃይሎች በሚያደርጉት ኦፕሬሽን እና በሚያደርጉት ውጊያዎች የትኛው ከየትኛው መቅደም እንዳለበት ትላንትም ዛሬም እየተናገርን እንገኛለን። የአማራ ብልጽግና ክልሉ ላይ ባይኖር ኖሮ አድማ ብተና ስልጠና ወስዶ በዚህ ልክ በየቦታው አይበተንም ነበር። ይሄንን ለማስቀረት ፋኖዎቹ ማንን ማስቀደም እንዳለባቸው አድማ ብተና ላይ ነው መተኮስ ያለባቸው፣ ወይስ አድማ ብተናውን ያዘጋጁ ሰዎች ላይ ነው መተኮስ ያለባቸው፣ ወይስ ወደ ክልሉ የገባው ጦር ላይ ነው መተኮስ ያለባቸው የሚለውን ቅድመ ሁኔታ ማስቀመጥ ይጠበቅባቸዋል። ፋኖ ይሄ ጠፍቷቸዋል ብለን ሳይሆን ምናልባት የውስጥ አርበኛ ሆኖ እያታኮሱ አሉ ብለን ብንልም አሁን በተያዘው አካሄድ እና አሁን በተጀመረው ስትራቴጂ ግን በዚሁ የሚቀጥል ከሆነ ከባድ ፈተና ነው ፋኖችን የሚገጥማቸው። የክልሉ ወጣት በዚህ ልክ በቁርጠኝነት ወደ ማሰልጠኛ እየገባ ፋኖ ላይ የሚተኩስ ከሆነ ስልጠናው ይቀጥላል እያሉ ይገኛሉ። ፋኖቹ ይሄንን ነገር ለመበጠን ማን ከምን ማስቀደም እንዳለባቸው በዚህ ላይ በትኩረት መስራት ይጠበቅባቸዋል። የተሰለፈውንና የመጣባቸውን ሁሉ ተኩሶ ገሎ መጨረስ ስለማይቻል ግማሹን በፖለቲካ ግማሹን በአፈሙዝ ግማሹን በመነጋገር መበተን እንዳለባቸው ነው። ሌላው ቢቀር በክልሉ ላይ ያሉትን የአድማ ብተናና የፖሊስ እንደውም የሚሊሻ አባላቶችን በተቻለ መጠን በፖለቲካ ስራ ወደ ራሳቸው የሚቀለብሱበትን ስራ በአንዶች መስራት አለባቸው። ካልሆነ ደግሞ እነዚህ ኃይሎችን የሚያዘጋጀውንና እነዚህ ኃይሎችን የሚያስተባብሩ በፋይናንስም፣ በሎጂስቲክም፣ በከተማ ቦታ አሰጣጥም ይሄን ስራ የሚያሳልቁትን የክልሉ ካድሬዎችን ማላ ማለት ይጠበቅባቸዋል። ይህንን መልእክት ነው የምናስተላልፈው። አድማጮቻችን፣ ተመልካቾቻችን ቀጥታ ስርጭት እንደተለመደው በተለመደው ሰዓት እንገናኛለን። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ሰላሙኑ